ና ብሩኬ ያለበትን ቦታ ለመድብል ተናገረ። መድብል አናዘዘው። በዚህን ሰዓት መድብልና ሞገስ ወደ ብሩኬ አቀኑ። ብሩኬ መድብልንና ሞገስን ሲያቸው በድንጋጤ ድርቅ ብሎ ቀረ። አሁን ወንድሜ በሕይወት አለህ፣ ደህና ነህ አለው። መድብል አዎ ወንድሜ እቦክን ከዚህ አምልጥ፣ እቦክን አንተም ትልቅ ችግር ውስጥ ትገባብኛለህ አለው አአ በፍጹም እዚህ እንዳለውኝ ማን ነገረ? ሲልም ኤውልክ የኔ ወንድም፣ የእናቴ ልጅ እዚህ እንዳለ እንድናገር አናዘዝኩ ዝናን፣ ዝና ነግሮኝ ነው የመጣሁት አለ በሚገርም ሁኔታ። እንዴ እና ልጆችን እኮ ይጨርሳቸዋል፣ ቅድስትንና ምሳሌን ይጨርሳቸዋል አለ። እሱን አታስብ፣ ድብን አርጌ አስሬ ወየትም እንዳይንቀሳቀስ እንዳይሆን አድርጌ ይዘዋለሁ አለው። ማሊት መታ ጉድ እንዳሰራ ወንድሜ፣ አሁን የቀረኝ አንተን ከዚህ ማውጣት ነው። አሁን ናውጣ በማለትም ብሩኬ እንግዲህ ከነ ሞጊጋ ወደ ቤት ተመለሱ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መተናል ማለት ነው። በጣም በሚገርም ሁኔታ ዝና የሞገስን ፊት ሲያይም ቢናደድም ግን ደግሞ የመድብልን እጅ ሲቀም ስለ ብሩኬ ሁሉንም ነገር ተናዞ አሳልፎ ሰጠ። እናም አሁን ልቀቁኝ፣ ወንድማችሁን ነው የምትፈልጉት፣ የወንድማችሁ ያለበትን ቦታ ጠቁምኳችሁ፣ ስለዚህ እኔን ልቀቁኝ ሲልም ወንድሜ ብሩኬ እዚህ ቦታ መጥቶ እስካላየው ድረስ፣ እኔ ሄቼ እስካላመጣው ድረስ አንተ የትም አትለቀቅም በዛ ላይ ደግሞ የችን የምታገኝበት ቅርብ ነው። በዛ ላይ ብዙ ሰዎችን እያሳቀክና የብዙ ንጹሐን ሰዎችን ግፍ እምባ ስላለብህ አንተ የትም አትለቀቅም። አደለም አንተ ይቀርና የስራ ባልደረባህ እኻሊ ሙሲሳ ከነ ግብር አበሮቹ እስከ ወዳኛው እስር ቤት ትወረወራላችሁ አለ ዝና። አለ መድብል የዚህን ጊዜ ዝና በእንባም ታጀበ። መድብል እንግዲህ ከወዲያ ከወዲህ እያጣለመ በጥፊና በቦክስ የብሩኬን ሁኔታ እንድናገር አደረገው። እናም አዎ፣ ልክ ናቸው። በቃ እኔ ምንም ማሻቸው ነገር የለም። ግን ከዚህ ያስወጡኝ። አዎ፣ ብሩኬን አደንዛዥ እዚህ ዘዋውዶ ሽጦ ተመልሶ እንዲመጣ ያደረግነው እኛ ነን። ብሩኬ ደግሞ የዋዛ አይደለም። ከማንጋ መጋፈጥ እንዳለበት ስለሚያቅ በቃ ያንን የተሰጠውን እቃ ጥሎ ሄደ። ሲመጣ ምን ማድረግ እንዳለብን ተመካከረን፣ ብሩኬን ይዘን ማጥፋት ነበረ እና ብሩኬ አሁን በህይወት ላይኖር ይችላል። ግን የታገተበት ቦታ እዚህ ነው ሲልም በህይወት ተለለ እመነኝ። አንተኑ ነው ምደፋህ አለው። ይቅርታ አውቄ ነው በህይወት አለ በህይወት አለ። ግን ደግሞ ሰዎቹ ካገኟችሁ ከማትችሏቸው ሰዎች ጋር ነው እየተጋፈጣችሁ ያላችሁት። ዋክን መድብል ደፈርከ፣ ይበቃ አለ ድሮስ እማትደፈር መስሎ ነበር እንዴ? ስለዚህ እመነኝ ዛሬም ነገም አንተ በእኔ እጅ ቁጥጥር ስርና ፖሊስ ነገሮቹን እያጣሩ ነው። ይህንን ፍንጭ ካዩ ደግሞ ምን እንደሚያደርጉ ይህን ታውቃለህ? ስለዚህ ለእስር ቤት አስቀድም፣ ያሳልፍ ያልሰጠ እስር ቤት ምቹ ነው። ስለዚህ ወንድም ያለበትን ቦታ ብቻ ተናገርና እነሱ በማያውቁበት መንገድ ብሩኬን አምጥተን ከዛ በኋላ እነሱ አንተን እንዳሰቃየንህ አንተ እንዳልተናገርክ እናደርጋለን ሲለው፣ አማራጭ ስለሌለው ዝና ስለ ብሩኬ ሁሉንም ነገር ተናዘዘ። የመድብል ጀግንነት ዝናን እንዳይሆን አድርጎታል። አሁን ዝና አከርካሪው ተሰብሯል። ምን ማድረግ እንዳለበት እንኳ አያውቅም። ማሊት አሁን ዝና ስለጠፋባት የት ሄዶ ነው እያለች እፍራታን ታስጨንቃታለች። አላቅም መድብል እዚህ ይመጣል ብሎ ነበር መድብልም አልመጣም። ስለዚህ የት ቦታ እንደሆኑ እማውቀው ነገር የለም አለቻት። ምክንያቱም ኢፍራታ ለመሀሊት እውነታውን ብትናገር መድብል እንዳገተው ይዞት እንደሄደ ብትናገር ሌላ ችግር እንደሚፈጠር ስላወቀ ዝና መድብል አስጠንቅቋታል። ለመሀሊት መድብል አግቶታል ዝናን ብለሽ ብትናገሪ የመጨረሻሽ ነው የሚሆነው። ከሂደትሽ ይበልጥ ያደማኝ፣ ይበቃሻል። ድጋሚ ሌላ ስህተት ብትፈጽሜ እፍራታ የመጨረሻሽ ነው ብሎ መድብል አስፈራራት። እሷም ያንን ነገር እንትን ስላለች መድብል ወዳንቺ እየመጣ ዝና ወዳንቺ እየመጣ ነው። መድብልም ወዳንቺ መጥቶ መድኃኒቱን ልትመርዥው እንደሆነ እኮ ዝና ነግሮኛል አለቻት። ማለት አላቅም ተውለት። አንዳቸው እዚህ ቤት ድርሻ ላይ የለም አለቻት። ኤፍራታ እየዋሸሽኝ አይደለም አይደል አለቻት። ኧረ ምን በወጣኝ፣ ለምን አዋሸሻለሁ? እየዋሸሁሽ አይደለም፣ እውነታው ይሄ ነው። እኔ ማንም አልመጣም። ይሄው መጠጡንም መርዙንም አዘጋጅቼ መድብልን እየጠበኩት ነበረ። ስደውል ለስልክ ማያነሳ መድብል እዝናም ጋር ስደውል ስልክ አያነሳ፣ ምን እንደተፈጠረ አላውቅም አለቻት። ይገርማል፣ ብቻ ሌላ ችግር እንዳይፈጠር አንዳቸው እንዳይሞቱ እንጂ ሌላው ቀላል ነው አለች። ማሌት አሁን እንግዲህ ብሩኬ በእርግጥ እዛ ቦታ እንዳለ መድብል ዝናን ስላናዘዘው መድብልና ሞገስ ሂደው ብሩኬ ያለበትን ሁኔታ አረጋግጠው መጥተዋል። በማያስነቃ መልኩ ሌላ ጊዜ ሂደው ድጋሜ አስለቅቀውት እንደሚመጡ ተመካክረዋል። በሰዓቱ ብሩኬ መድብልና ዝና ሞገስን ሲያይ የሚሆነው ግራ ገባው። ምክንያቱም እነሱም ትልቅ ወጥመድ ውስጥ ይገባሉ ብሎ ስላሰበ። መድብል ግን የሚያደርገውን ተወጥመድም እንዴት መውጣት እንዳለበት በድፍረት የሚጀምር ሰው ነው ወንድሜ። ስለኛ ሁኔታ ምንም አትጨናነቅ። አሁን ያለበትን ቦታ ካወቅኩኝ ማንም ሰው በሌለበት በሌሊት መጥቼ ከዚህ ከታገትክበት ቦታ አስለቅቄ እሄዳለሁ። እመነኝ፣ አለ። እዩልህ መድብል የናቴ ልጅ ወንድሜ። ምሳሌንና ቅድስትን አንድ ነገር ያደርጓቸዋል። እዩልክ ልክ ማለት የዝና ተባባሪ ናት፣ እሷ ራሱ አንድ ጭራቅ ስለሆነች እሷ ትበቃቸዋለች። እና አሁን ዝናን አግኝቻለሁ ብለህ መቶ ፐርሰንት እርግጠኛ ትሆን። እኔ ለልጄ ስል እዚህ ነገር ገብቻለሁ። አሁንም ቢሆን ለልጄ ስል ምንም እሆናለሁ። እባክህን ወንድሜ ሲለው መድብልም ይኸውልህ፣ ወንድሜ በፍጹም እንዳታስብ፣ ማንም ከኔ አያመልጥም። ኤፍራታን እንድትተባበረኝ አድርጌ የገዛቷን ክዳ በገንዘብ ተቀብላ አሳልፋ ሰጥታኛለች። እናም ደግሞ አሁን ማህሌትንም አስር ያሰቃይቻታለሁ። አሁን ምንም የሚመጣ ነገር የለም ሲለውም እዋክ እኔ እየኖርኩ እየሞትኩ ልጅ እንድትኖር እፈልጋለሁ መድብል እዋክ ሞገስ አደራቸውን የምሳሌን ነገር አለ። ሞገስም በጣም አዘነና ወንድሜ ትወጣለህ። የምን አደራ ነው? አደራን ራስህ ትረከብና ትወጣለህ። በፍጹም አንተ እዚህ አትቆይም። እንኳንም ዋናው ነገር ላይ ደረስንበት። እነዛም ደግሞ አሁን በቁጥት በእጃቸው ውስጥ ያለ ሰዎች መቀበሪያቸው ቅርብ ነው። ዝና አመጠኛ ነኝ ብሎ ሰዎችን በሙሉ ሲያሳድድ ኑሮ፣ አሁን ዛሬ እሱ መጨረሻ ደርሷል። ስለዚህ አንተ ነጻ ወጥተህ እነሱ ደግሞ የወንጀላቸውን አራጣ የሚቀበሉበት ሰዓት ደርሷል አለና በሰረው እንደዛ ከሆነ ፈጣሪ የህዋ አምላክ የልጅ ፍቅር ረድቶኝ ወደ ቤቴ ከተመለስኩኝ የእውነት ፈጣሪን እናንተንም ምን ብዬ እንደማመሰግን አላውቅም፣ ግን እስከዛው ድረስ እራሳቸውን እየጠበቃችሁ አለ። እሺ በማለትም ተስማምተው አሁን መድብልና ሞገስ ወደ ቤት መጡ። ዝናን ማሰቃያታቸውን ቀጠሉ። ወንድማችንን አላገኘ ነው የነገርከን ቦታ ስህተት ነው እያሉ መበቀል ጀመሩ። እነሱ እኮ ብሩኬን አግኝተው እያሰቃዩት፣ ብሩኬን አግኝተው ተመካክረው ከዛ ቦታ እንዴት ማስወጣት እንዳለባቸው ተነጋግረው ነው የመጡት። ግን ደግሞ የዝናን መበቀል በምን ምክንያት ያደርጉት? ወንድማችንን አላገኘንም። የታባህ ነው ያደረግከው? ለስራ ባልደረቦችስ ምንድን ነው? የት ናቸው? እያሉ ያሰቃዩት ይዘዋል ስለ ወንድማችሁ ነገርኳችሁ፣ ስለ ስራ ባልደረቦች እባካችሁን ተውኝ፣ አልናገርም አለ ዝና። ግን መድበል የዋዛ አይደለም አላወከኝም ማለት ነው። የከፋውን ጡንቻዬን ገና አልቀመስክም ማለት ነው። እዩልክ እያንዳንዷ ከስር ከመሰረት አቃለኝ። ስለዚህ አንተ ግልጽ አድርገህ እማትነግራይ ከሆነ ቀጥታ ብዙ ስቃይ አደርስብሃለሁ። በዛ ላይ ደግሞ እመነኝ፣ ዝና ስም ብቻ ተሸክመ ወንድነትህንም አየሁት። አይህ በአንዴ ጥፊ ነው ፌሩ የምትለው። ስለዚህ ህይወትህ በዚህ ምድር ከሚኖርና ከምትሞት ማንኛውን ትመርጣለህ? የስራ ባልደረቦችን አጋልጠህ ለእኔ ማሰጥ ከሆነ ወዮለህ አለው። አሁን ዝና መናዘዝ ጀመረ፣ ግን ደግሞ ሞገስ ዝና ሲያወራ በቪዲዮ መቅረጽ ጀመረ። ምክንያቱም ለህግ አካል አሳልፈው ሲሰጡ መረጃ መሆኑ ነው። ምክንያቱም ብሩኬ ወደ ቤት ከመጣ በኋላ ብሩኬም ሞገስም እንዲሁም ደግሞ መድብል ሆነው ያንን ቪዲዮ አሳልፈው ለፖሊስ ሰጥተው እነዛ ወንጀለኞች ሰዎችን ምንም ሳያደርጉ ለሚያሰቃዩ መስጠት እንዳለባቸው ተማምነዋል። ስለዚህ አሁን መድብል እያደረገ ያለው ሁሉንም በጥንቃቄና ምን ማድረግ እንዳለበትም እያደረገ ወደፊት ይቀጥላል። አሁን መድብል የድል ወይም ደግሞ እድለኝነት ተሰምቶታል። በጣም ደስ ብሎታል። መድብል ዝናን በእጁ ማስገባቱ በላይ አናዞ ወንድሙ ያለበትን ቦታ ማወቁ ለሱ አንድ ትልቅ ደረጃ ላይ እንደደረሰና ወንድሙን ወደ ቤቱ እንዳመጣም ተረድቷል። እና ከዚህም በላይ ደግሞ ሞገስ አሁን ነፃነት የታወጀ ሉላይ በፈለግሽው ሰዓት መንቀሳቀስ መውጣት ትችያለሽ። ያ ዘንዶ አሁን ተይዟል፣ በእጃችን ስር ገብቷል አላት። ሉላ ይህን ጊዜ በደስታ ወደ ላይ ዘለለች። ቻናልን ሰብስክራይብ እያደረጋችው መልካም ቆይታታ